ሲታየ እንግዲህ ዛሬም አዝና በበዓል ቀን እንግዲህ አዝና በተለያየ ነገር መጥታለች ማለት ነው። ይሄን ድምጹን ያጠፋሁት አውቄ ነው። ማንበብም ትችላላችሁ ማለት ነው። እዚህ ላይ እውነት ለመናገር በጣም ንማዝ ነው ማለት፣ በበዓል ቀንስ መደሰት ሲገባት፣ እሷ እያለቀሰች ነው ብቻው ማለት ነው። ለማንኛውም ያሳዝናል ማለት ነው። እውነት ለመናገር ብዙ ነገር ብላለች ማለት ነው። ዶቼ በቃ ማለት እኔ እንጃ አላውቅም። ከባድ ነው። ጋይስ እንደ ሴት ልጅ ስታስቡ ከባድ ነው። ሁሌ ሩታ ናት የምታለቅሰው። ብዙ ዋጋ ከፍላለች። በነገራችን ላይ ግን በዚህ ሰዓት አብሪሽ ፈታ ዘና ያለ ነው። እሷ ደግሞ እንግዲህ ብዙ የተለያየ በጣም የሚያስከፋ ጽሑፍ ነው ፖስት እያደረገች ያለችው ማለት ነው። በኮሜንት ምንድን ነው፣ በስቶሪ ማለት ነው። ሶሪ ጋይስ፣ በኢንስተግራም ማለት ነው። ገብታችሁ ማየት ትችላላችሁ ማለት ነው። እንግዲህ የጊዜ ጉዳይ ነው እንጂ ሁሉም እጁን ያገኛል ያለች ነው። እውነት ነው ሩታዬ። ክፉም ሰራ፣ ደግም ሰራ እግዚአብሔር እንግዲህ ለየሁላችን የስራችን ነው የሚሰጠው ማለት ነው። ጊዜ ነው እውነት ለመናገር ትክክል ብለሻል እና አንቺ ከመጀመሪያ ጀምረሽ ነው ስታለቅሽ የነበረና በጣም እኔ እንጃ በጣም የሚያሳዝነኝ ምንድን ነው፣ በዚህ ሰዓት ወደ ቤተሰብ መመለሷ በጣም ነው የሚገርመኝ። በእርግጥ ብዙ ሰው እሸት ነው አልተጣሉም ይላሉ እኔ በማየው ነው አስተያየት የሚሰጠው። አሁንም እርግጠኛ መሆንን አልችልም፣ እውነት ለመናገር እና እንደዚህ ስታዩ ደግሞ ተከፍታ ገባችሁ አደለ? በበዓል ቀን ተከፍታ የተለያየ የሚያስከፋ ነገር ነው ፖስት የምታደርገው እና ምን ያህል ይሄ ነገር ውሸት ነው ይሄ እውነት ነው ብላችሁ ግራ ነው የምትጋቡ። እና ለማንኛውም እኔ ውድ አይዞሽም፣ ማልፍ ነገር የለም። እኔ በነገራችን ላይ ከሴት ጎን ነኝ ምን ጊዜም ማለት ነው። ማንም ሴት እንድታለቅስ አልፈልግም እንድትጎዳ አልፈልግም። እና በጣም ከባድ ነው ጋይስ። ለዛም እርጉዝ ሆና እንደዚህ መፈተና እንደዚህ እያለቀስ ይበባል፣ እነሱ ፈታ ዘና እያሉ ብቻዋን ሆና እንግዲህ የተለያየ ፖስት ነው የምታደርገው ማለት ነውና፣ እኔ እንጃ አላውቅም። ሁሉም ሰው እኔ እንጃ በዚህ ሰዓት ካብርሽ ጎን ነው። ሩታ ብቻዋን ናት፣ ከካሜራ ውጪ ማለት ነው ከምናየው አይው ነው የምላችሁ ጋይዝ። እና ብቻዋን ናት፣ ማንም አጠገባ የለም። እርግጥ ከካሜራ ጀርባ ሊሆኑ ይችላሉ። ቪዲዮ ላይ የምናየው ግን ሩታውን ለብቻዋን ናት መጥማጣ ማልቀስ ነው ስራዋ። የተለያየ የሚያስከፋ ፖስት ነው የምታደርገው። እንግዲህ ደስተኛ እንዳልሆነች ነው ገባቸው አይደለም? እና በጣም ከባድ ነው ጋይስ እውነት፣ እንደ ሴት ስታስቡ ይከብዳል ሁሉም ነገርና፣ አይዞሽ ለማለት ይፈልጋለሁ እኔ ውድ ብርቺ